አሰላሙ አሌይኩም ወረህመቱላሁ ወደካቱ ድና የተከበራችሁ የትወይ ቤተሰቦች እንደት ናችሁ? ደህና ናችሁ ወይ? ፈኔጋ አልሐምዱሊላህ በላችሁበት ያለ ሀዘን ታይለያችሁ እያልኩኝ ወዳችሁና ፈቅዳችሁ ለምታበረታቱኝ ላይክ እና ኮሜንት ሰብስክራይብ እያረጋችሁ ቤተሰብ ለምትሆኑ በሙሉ ምስጋኔ ከልብ ነው። የእኔ እዚህ መድረስ በእናንተ ነውና መቶ እየገባ ሆይነው በጣም ደስ ብሎኛል። በጣም ነው የማመሰግነው። ዛሬም ደሞ ለእናንተ ይጠቅማል ብዬ ያሰብኩትን ቀን ጨባሬ ሙያ ይዤላችሁ መጥቻለሁ ማለት ነው። ቤተሰብ ያልሆናችሁ ቤተሰብ ሁኑ ትማሩበት አላችሁ። ዛሬ ይሄን ኩዛር ነው፣ እንደዚህ ጀዘርና ኩሳ ብጣጥስ ነው የሰነጠኩት፣ እንደዚህ ማለት ነው። ሁሉንም በረጃጅም ነው እንደዚህ የፈተኩት ማለት ነው። ይሄን ምንድን ነው የምናደርገው? ወደ ፎረን ነው የምናስገባው። ምንድን ነው የምናደርገው እዚህ ጋር ከዚህ በላይ ከተፈታለኝ እንደዚህ ጨምራለሁ። እንግዲህ እዚህ ጋር ነሽ ሽንኩርት ፓውደር አለኝ። እዚህ ጋር ደሞ ፓርሚዛን አለኝ ማለት ነው። ፓርሚዛን ብዙዎቻችሁ ታውቁታላችሁ። አረብ ወይ ለሰላጣ ብዙ ሰዓት ይጠቀሙታል። እዚህ ጋር ፓፕሪካ አለኝ። ፓፕሪካ ባረን ያረኩትኝ ማለት ነው። እዚህ ጋር ደሞ ዘይት፣ ዘይቱን አለኝ ማለት ነው። እንደዛ አረግበታለሁ። በጣም የምትወዱት እዚህ ጋር ጨዋ ላይ ማለት ነው። ይሄንን እናደበላልቅና በሲኒያችን ላይ እናደርገዋለን ማለት ነው። እርግጠኛ ነኝ ይሄን ሁሉ ማን ሊበላ ነው፣ ሰርግ አለብሽ የማለታቸው አይቀርምና ማለት ነው። ዛሬ ማለት ነው በመኪና ሙሉን አታክልት ጭና መጣች። የት ላድርገው፣ ውዶቼ? ስለዚህ እንደዚህ ቆራርጠን ከፈለጉ ይብሉ፣ ከፈለጉ ይተውት። ምን አገባኝ። እኔ ፊሪጁ ጠበበኝ። ስለዚህ እንደዚህ ከትፌ ፎረን አረጋለሁ። ምርጥ ሶስት ሰራለታለ አሳያችኋለሁ ማለት ነው። እንደዚህን ፊሪጁ እንደዚህ ፉል ሲልባችሁ ሰላጃችሁ ታወጡና ለምን ይደፋል? ለምን ሀራም ነው መድፋትም ስለዚህ ጥቅም ላይ ታውሉታላችሁ። እንደዚህ ፈርሸዋለሁ ማለት ነው፣ ሲኒያ ላይ። በነገራችሁ ላይ የዛሬ ስ ሩዝ መስራት ነው። መክቡስ እንሰራለን አብረን፣ ሩዝ ነው የምናዘጋጀው። ነገር ግን ይህንንም ላሳያችሁ አንዳንዴ ኩዳር ከምንደፋው ሀቂቃ አያውንም ብለን ብንደፋው ለእኛ ወደፊት ግፉ አይለቀንምና በእንደዚህ አይነት መልኩ ሰርተን ብናቀርብላቸው በጣም ይወዱታል ማለት ነው እንግዲህ እዚህ ጋ ቲማቲም ሽንኩርትና ቃሪያ ላይ ሽንኩርት አዘጋጅተናል መክቡስን ለመስራት ስጋ አለኝ ተከታተሉ እንክተፍና እንገናኝ እንግዲህ ሽንኩርቱን እንደዚህ ያቁላላሁኝ ነው እንደዚህ ቀይ ስለሆነ እና ማለት ነው። እዚህ ጋር እንደዚህ ቆረጥ ቆረጥ አድርጌ ዘጋጅቻለሁ። እንደዚህ ከሆነ ግን በኋላ ለምን እኔ ሩዝ አህመድ ስለሆነ የሚሰራው እንደዚህ ያመስ ነው ነው ከዛ ነው ደግሞ ትጠቀማለህ ማለት ነው። እንደዚህ ከሆነልን በኋላ ምን ተቀመጥ ይማትኛል እንጨምራለን ማለት ነው። እንዴ ጀምርና አብረን እናመሳለን ማለት ነው። እንግዲህ ውዶቹ እንደዚህ ስጋውን አዘጋጅቻለሁ ማለት ነው። ዛሬ ዶሮ አይደለም ማለት ነው። እ ስጋ አይጠቀሙም። ዛሬ ደግሞ እስቲ ቀየር ላድርግላቸው ይሄ ነው ቲማቲም ሽንኩርታችን እንደዚህ ተቁላል ማለት ነው። አሁን ትምናርጉ እዚህ ውስጥ እንደዚህ እንጨምርና በደንቡ እናመስላለን። እንደዚህ ከተበላለቀልን በኋላ አሁን ቅመም ነው የምናደርገው ማለት ነው። እንግዲህ እዚ ጋ ቅመማችን አዘጋጅተናል። ምንድነው ቅመሙታላችሁኝ ቅርንፉድ፣ ትንሽ ቢስማር ማለት ነው ከየለ ትንሽ ድንብላል ፍሬና ፓራት መሸፈል ፓራት ለህም ፊልፊል አስወድ ሀባውን ቀርቀር እዚህ ጋር ተጠቅሜያለሁ። እዚህ ጋር ለይሙን አስወድ ተጠቅሜያለሁ። ይሄ ማለት ነው። እዚህ ጋር ደግሞ ቀረፋ ትንሽ ተጠቅሜያለሁ። እናንተ ደስ ያላችሁን ያላችሁን ቅመም መጠቀም ትችላላችሁ። ስጋችን እንደዚህ ሆኖ እየጠፋ አይደለም፣ ትክክል ነው። እንደዚህ ስጋነቱን ከዳሩን ሲቀየር ቅመማችንና ሆችን እንጨምራለን ማለት ነው። እንደዚህ አርጌ ውሃ ትንሽ አርጌ ያለ ትንሽ ጫጭቅስ የሚበቃኝ ለሩዝ አህል እጨምራለሁ ውሃ ማለት ነው። በነገራችን ላይ ሌላውን ፓራሳረት ይሄኛውን ወደ ወደኋላ ያስቀሩበት ምክንያት ሳማ ስለው እንዳይፈረካከስ ከላይ ውሃችሁን ካረጋችሁ በኋላ ጣል ታረጉታላችሁ፣ ማለት ነው። ዶች እንደዚህ አድርጌ ያለሁኝ። ነገር ግን መርሳት የሌለብን ነገር ምንድነው ምትሉኝ? ስጋ ስንሰራ ጨዋ ብሮ አለማድረግ ማለት ነው። ለምን አይበስልልንም? አሁን እንደዚህ ከከደነው በኋላ ለሰላሳ ደቂቃ አለ ኩላ ለኛ አንተን ነው ያው ግን እስከ አርባም ደቂቃ ላበስሎች ላይ ነው። ለምን ስለማይበስልን፣ ይቶሎን እና እናበስለዋለን። እንግዲህ እንደዚህ ሆኖልናል ማለት ነው። ለዚህ ሶስ እንሰራለታለን ማለት ነው። ከዛን ዝም ብሎ እንደ ወይንም እንደ ከሸ ምናም ጠቀስ እያረጉ የሚበሉበት ማለት ነው። በጣም ነው የሚጣፍጠው። ጣዕሙ ራሱ ዋው ደስ ይላል ይመር እንደዚህ ጨርሰናል አብስለን ማለት ነው። እዚህ ጋር እሩዙ አዘጋጅተናል ከዛን እናጠላለን ማለት ነው። እንግዲህ እንደዚህ አጥልን ነው እንደዚህ ሆኖልናል ማለት ነው። እዚህ ጋር ደግሞ እንደዚህ ቃሪያ ተጠቅም ያለውን፣ እዚህ ጋር ላይሞኑን ተጠቅም ያለውን፣ እዚህ ጋር እንድነሱ መክቡስ እንዲሆን ሩዙ እሩዙ ላይ መረቅና ስጋውን ጨመርኩኝ ማለት ነው አንድነት እንትን እንዲል ማለት ነው እንዲደርስ ወዶች የቅድሙን የጨመርኩትን ኩዛር ሶሱን ልሰራለት ነው ከዚህ ጋር ከዘወራ አዘጋጅቻለሁ ከዚህ ጋር ስባዴ አዘጋጅቻለሁ ይሄ ማለት ነው እዚህ ጋር ጨምራለሁ አሁን የምንጨምረው ጨምረው ትንሽዬ ነው ሽንኩርት ዱቄት ተጨምራለሁ ማለት ነው እንደዚህ ተጨመርኩኝ ይህን እንጠቀማለሁ ይዘ እንጠቀማለን እንጠቀማለን ማለት ነው። እንግዲህ እንደዚህ ሆኖልናል ማለት ነው። በጣም ያምራል። በነገራችን ላይ ጣሙን በጣም አሪፍ ነው። በዚህ እንደዚህ ጥቅስ እያረግን መብላት ማለት ነው። ልክ ያኔ ከቻብ እንደምንጠቀመው ይሄኛው ደግሞ እንደዛው በዛ ቦታ ላይ ኩዳሩ እንደዚህ እያጠቀሳችሁ ስትበሉት ዋው ያሰላም አሁን አሁን አለ። ውዶቼ እንግዲህ እንደዚህ በስሎልናል ማለት ነው። ምንድነው ሳህን ላይ ሳረግ ባሳየት ደስ ይለኝ ነበር፣ ነገር ግን እኔ አይደለሁም የምበላው የሚበላው ሌላ ሰው ስለሆነ እዛው እነኛ ያርጉን ላይ ብሎ፣ እኔ ግን በሀፊዛ ላይ አሁን እገለብጠዋለሁ ማለት ነው። ይሄም ደግሞ መክቡስ ይባላል ማለት ነው። ሩዙ ምንድ ነው አላሳየኋችሁም። ሩዙ አቦቢንት ነው። እዚህ ሀገር ሩዙም ስም አለው ማለት ነው፣ አቦቢንት ሩዝ በጣም ተወዳጅ ነው። በነገራችን ላይ ሩዝ መስሪ ማደለም፣ ነገር ግን እንደ ሩዝ መስሪ ነው ማለት ነው። በጣም ለመብሰል ኦፍ አስጨራሽ ነው ማለት ነው። ለማንኛውም ከወደዳችሁት ላይክ፣ እና ሰብስክራይብ፣ ኮሜንት አድርጉልኝ። ለዛሬ ነበረን ቆይታ ይሄን ይመሰላል። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ፣ ወዳችኋለሁ ነው።